እንግዲህ ታሞ ነው። ሳውዲ አረቢያ ውስጥ ነው። ሳውዲ አረቢያ ውስጥ ነው። በሽታው ደግሞ ያው እንደም በአፉ ውስጥ ከአንዳንድ ህብረት እንደሚናገረው ስሙት ማለት ነው። ደም ወደ ታች የፈሰሰ ነው አለ። ደም የፈሰሰው ነው። ሆስፒታል ነው የተኛው። በጣም ነው የሚያሳዝ ነው። ማንም የለውም፣ ሰውም የለውም፣ ማንም የለውም። ብቸኛ ነው። የአገሩ ስልክ ቁጥር ራሱ አያቅም። የቤተሰቡ ስልክ ቁጥር ራሱ አያቅም የሰው ስርቅ ሳያቅ ነው ትቶ ወደ ስግደት ሀገር ይዞት የመጣው ማለት ነው። ስግደት ሀገር ይኸው መጥቶም እንደዚህ በበሽታ እንደዚህ ታሟል ማለት ነው። በዛ ላይ ደግሞ ምግብም እርቦታል፣ ግን ስበላ ወደ ላይ ይለኛል አለ። ስበላ ወደ ላይ ይለኛል አይቀበለኝም አለ። በጣም ብቻ ያሳዝናል። እውነት እኛ ከሀገርም ይሁን ከውጭ ሀገርም ይሁን ስራም ብለን መጥተን ይሄ የኛ መከራ አልበዛም? ወላ በጣም በስቷል። ሴት ልጅ ትቋቋማለች፣ ወንድ ልጅ ግን መቋቋም ያቅተዋል ማለት ነው። በጣም ነው የሚያሳዝነው። ወላ እኔ ልቤን የነካኝ ማለት ነው ይሄ ቪዲዮን በውስጥ መስመር ተልኮ ማለት ነው። በጣም ነው ልቤን የነካኝ ማለት ነው። እንትን ላይ ጉሩብ ላይ ተለቋዋል። በይዘው ይህ ጉሩብ ላይ ያላችሁ ታዩታላችሁ ብዬ አስባለሁ። ጉሩብ ላይ ተለቋዋል። እኔ ወደ እንትን ላይ መጥቶ ልኝ ነው እና በጣም ነው የሚያመው፣ በጣም ነው ልብ የሚነካው። ከምታቁ ሰው ካላችሁ እስኪ የምታቁ ሰው ካላችሁ ይህ ልጅ ታቁት ከሆነ ሁላችሁም ሼር ሼር ሼር አድርጋችሁ የሚያቅሰው አድርሱል ማለት ነው። ሁሉም የሚያቅ ሰው አድርሱ ማለት ነው። ወንድማችን እውነት በጣም ታዳጊ ነው። ሰርቶ የሚለወጥ ልጅ ነው። ብዙ ነገር የሚጠብቀው ልጅ ነው። ብዙ ነገር የሚሰራ ልጅ ነው። ግን እንደዚህ በልጅነቱ እንደዚህ ሆኖ እንደዚህ ስታዩት ምን ይሰማናል? ማለት ነው። በጣም ነው የሚያሳዝነው። በዛ ላይ ማንም የለውም፣ ብቸኛ ነው። ተኝተዋል እንዳያችሁት፣ ማንም የለውም። ይሄንን ሰውየው እንግዲህ ሊጠይቀው መጥቶ ነው ሊጠይቀው መጥቶ ነው። ቤተሰብ ምን እስል ቁጥር እንደማያውቅ ንጓ ቤተሰብ ሁሉም እንዳለ ኢትዮጵያ ናቸው አለ እንዳለ ኢትዮጵያ ናቸው አለ እና እዚህ ማቆ ሰው የለም አለ። እንግዲህ እንግዲ ሁሉም ደላላ አምጥቶ ነው ወይ ያለ አቀሙ ስራ አሰርቶት ይሆናል፣ ምናውቃለን ወደ ታች ደም የፈሰሰ ይነዋለ እና ብቻ አንጀት ነው የሚበላው። ወላሂ ሲናገር ማለት ነው እኛ ስግደት ሀገር ወላሂ ወደን መሰላችሁ? ስግደት ሀገር እኮ በጣም ይጎዳል ማለት ነው። በጣም እውነት ቅስብ ነው የሚሰብረው ማለት ነው። አንዳንድ ወንድሞቻችን አንዳንድ እህቶቻችን ስግደት ሀገር ወን ውጭ ያለን ውጭ አገር ነው ሲባል የተመቸን የሚመቸን የደላን ይመስላችኋል። ግን ችግራችን እና ህመማችን እኛንን የምናውቀው ማለት ነው። ያለውን ነገር ከብትና አንናገርም፣ ግን በውስጥ ነው የምንጨርሰው የሰው ልጅ በአገሩ ሲታመም። በአገራችንም ብንሞት በአገራችንም ብንታመምም ምንም መስሉ አይታየንም ማለት ነው። ግን የሰው ሀገር ያድፍልናል ብለን የሰው ሀገር መጥተን እንደዚህ ስንሆን እንደዚህ በእንደዚህ አይነት ሁኔታ እንደዚህ ስንሆን ማለት ነው። ይሄ መታመም ሳይሆን መሞት ማለት ነው። ለምን ብዙ ነገር ይሰማችኋል። ተኝታችሁ ቤተሰብ ነፍቆት አለ፣ ቤተሰብ ሀሳብ አለ። ብቸኝነት በጣም ነው የሚጎዳው። እዛ ጋር ሆናችሁ እስቲ ከሰው እንኳን ከሰው ተኝ እንኳን በአገራችን ሰው ላይ ተሰው ሆነን ሆስፒታል ራሱ እንዴት ነው የሚያስጠላል ማለት ነው። የሰው ሀገር ደግሞ በጣም ከባድ ነው። ይሄ ልጅ ደግሞ ገና ልጅ ነው። ወላሂ ገና እንጀት ነው እንጀት ይኔ በላኝ ነው። እንትን ላይ ስገባ ተለቆ ሳየው ማለት ነው በጣም ነው ልቤ ነካኝ ማለት ነው። በጣም ገረድዬ ላይ ን ተልኮልኝ ነው። በጣም ነው ወላሂ፣ በጣም ነው የሚያማው ማለት ነው። በጣም እና የምታውቁት ካላችሁ እስቲ እንግዲህ ወይ ታውቁት አላችሁ ብዬ ተስፋ አረጋለሁ። ሳውዲ ያላችሁ ልጆችም ይሁን ዱባይም ያላችሁ የትም የትም ሀገር ያላችሁ ታገኙት አላችሁ፣ ይሄ ልጅ ማለት ነው ማንም የለውም። ደግሞ ቢቸኛ ነው፣ ማንም የለውም። መናገር እንኳን አቅቶታል። መናገር እራሱ አቅቶታል ማለት ነው። እንግዲህ ያው ሰውየው እንዳያችሁት መጥቻ እናይሃለን ኢንሻአላህ፣ መጥቼ እናያለን አለው። ያው እንደ እንትን እንዳላይታችሁታል ማለት ነው። እንግዲህ በጣም ነው ሚያመው፣ በጣም ነው የሚከብደው ወላሂ እኛ ስግደት ሀገር በአገርም ይሄ በውጭ ሀገር ይሄ በሁሉም ሀገር ይሄ ነገር፣ እኛስ የት ሄደ ነው አሁንስ? ጥሩ ነገር የምናየውና ጥሩ ነገር የምንሰራው ጥሩ ነገር የምናገኘው ማለት ነው። ንስራ ብለንም ከመጣ መስራት አንቻን ማለት ነው። ለም አቅም የለም ማለት ነው። አቅም የለም እውነት አቅም የለም። እና ይህ ልጅ ወይ አሁን ያላቅሙ ወይ የቀን ስራ አስገብቶት ወይ ያላቅሙ ድንጋይ ነገር ተሸክሞ ይሆናል። ወይ የሆነ ነገር አድርጎ ይሆናል። እንግዲህ ደም የፈሰሰ ይነዋል ከታች ማለት ነው። በጣም ነው የሚያመውለት። በጣም ይከብዳል። ብቻ በጣም ይከብዳል። ትልቁም ትንሹም እንጃ እናንተ በተስበት ያላችሁ እንግዲህ ሁኔታ ሁላችሁ የሚያቅሰው የትልልቆችም ዩቲዩበርም ከሆነ ሼር ሼር አድርጉላቸው። ሼር አድርጉላቸው። በእውነት አይጎዳንም ማለት ነው። ምንም አይጎዳንም። ሁሉም ወይ የሚያውቀው ሰው ይኖራል። ይህ የሚያውቀው ሰው ወይ የሆነ ሰው ሊኖር ይችላል ሊተባበረው ይችላል ይሄ ልጅ ማለት ነው። ባይሆን እንኳን ሐኪም ቤት እንኳን ሄዶ የሚያዩት ሰው እንኳን ሳውዲ አረቢያ ያሉት ሄዶ እንዲያዩት ሄዶ እስኪ በሽታውንም እንዲጠየቁትም ያደርጋሉ ባይችሉ እንኳን እና ሁሉንም እንዲተባበርለት በእናታችሁ ሁላችሁም ሼር ላይክ ያደረጋችሁ ማለት ነው አድርሱ ማለት ነው። በጣም ነው የሚያሳዝነው። ወላሂ ገና ታዳጊ ልጅ ነው እና እኛ ስግደት ወላሂ በቃ ይበለን ለሀገራችን ሁላችንም ለሀገራችን ሊያብቃን ወንዱንንም ሴትንም ተሰደው መጥተው እዚህ መከራ እያየ ነው ማለት ነው ሁለት መከራ እያየ ነው ወንዱንንም ከሴት ከወንድ ልጅ ሴት ልጅ ትሻላለች ሴት ልጅ ትቋቋማለች ብዙ ነገር ሰርታ ትኖራለች ችላም ትሰራለች ወንድ ልጅ ግን አይችልም እራብም አይችልም ወንድ ልጅ ራብ እራሱ አይችልም ማለት ነው። ያየን ነው በወንድሞቻችን ማለት ነው። ራብ አይችሉም የትንሽ ሰዓት የደቂቃ ማለት ነው። እና በጣም ነው የሚያመው። በጣም ከባድ ነው በሰው ሀገር ማለት ነው። እኔ ወላሂ እኔ እንጃ በጣም ነው ያሳዘነኝ። በጣም በጣም እላችኋለሁ ለምን ሲናገር እራሱ በቃ ድክም ብለዋል። ደግሞ በጣም ደክሞታል። ደግሞ በዛ ላይ ደግሞ እንትን ያለኝ የስልክ ያለመኖረው ስልክ ምንም የለኝም አለ። ማቆም ሰውም የለኝም እንዳለ ኢትዮጵያ ናቸው እያለ ነው። ኢትዮጵያ ናቸው አለ። ምግብ ስበላ ደግሞ ወደ ላይ የለኛል አለ። በጣም ነው የሚያሳዝነው። ቤተሰቦች እውነት እናንተ ይህን አይታችሁ ማለት ነው ዝም እንዳትሉ እንዳታሳልፉ ማለት ነው በታች ያላችሁ አቅም ሼር አድርጉት፣ ሼር አድርጉት እና አንድ ሰው እንኳን የሚያውቀው ሰው ቢገኝ ማለት ነው ይበዛል፣ ሁሉም ቦታ ማለት ነው። የአንድ ሰው ቢገኝ እንኳን የሚያውቀው ሰው አንድ ሰው አገሩም እንደምንም እንዲገባ እንደ ይደረግለታል ማለት ነው እና እውነት እውነት ስንናገር ማለት ነው በጣም ነው ብዙ ሰዎች ናቸው እዛ ውስጥ ያሉት ተተባለ፣ ብዙ ናቸው ያሉት። ያሉ አንዳንዶች የወጡት ነው እንጂ የአንዳንድ ያልወጡት ያንታወቁ ብዙ ሰው ሳውዲ ውስጥ ሆስፒታል የታመሙ ብዙ ያው በቦታ ቦታ ብዙ ቦታ አለ። ዱባይም ውስጥ እንደዚህ ስንት ነው አለ ብሎ የተናገሩ ነበር። እዛ ቃል ራሱ ማለት ነው ያው ውጭ ስንም አንወጣ ቤት ውስጥም ስለምንቆይ ምንም ነገር የምናውቀው ነገር የለም ብለን ዝም ነው የምንለው እንጂ ብዙ ነገር አለ ማለት ነው። እና ቤተሰቦቼ በአላ ይዣቸው አለ። ይህንን ቪዲዮ ሼር ላይክ ያደርጋችሁ የትላልቅ ዩቱበሮች አድርሱልኝ ማለት ነው። እንግዲህ ያለ ወንድማችን አይዞው አላህ አፍያ ያድርግህ ማለት ነው። ወላህ ያላህ ኑረዲን መሐመድ ነው የሚባለው ስሙ ሰምታቸው ኑረዲን መሐመድ ነው። ኮምቦርቻ ነው፣ የኮምቦርቻ ልጅ ነው። ፉቻ ፉቻ የሚባል ቦታ ነው አለ አካባቢው። እንግዲህ በሌላ ቪዲዮ እስከ ስንመጣ ድረስ መልካም ጊዜ ይሁንላችሁ።